የሚዲያ እና ኮሚኒኬሽን ሙያተኛው በአማራ ክልል እየተከናወነ የሚገኘውን የዘላቂ ሰላም ግንባታና ሕግ ማስከበር ስራ ማገዝ እንደሚገባው ተገልጿል። በክልሉ ከጊዜ ወደ ጊዜ እየታየ ያለው የሰላም አየር መሰረት እንዲኖረው የማህበረሰብ አንቂዎች፣ የሚዲያና ኮሚኒኬሽን ስራ ላይ የተሰማሩ ተቋማትና ግለሰቦች በባህር ዳር ከተማ በጋራ እየመከሩ ሲሆን አይምራዊና ሙያዊ ኃላፊነታቸውን እንዲወጡ ተጠይቋል። የሚዲያና ኮሚኒኬሽን ቤተሰብ ከማንም በላይ ተጠቃሚ የሚሆነው እሱ ስለሆነ ከሰላሙ ተጠቃሚ የሆነው መሪም የሆነው አገር በማረጋጋት አገር በመምራት ሜዳ ላይ ያለውን የህግ ማስከበር ስራ ደግሞ በሚዲያ በኩል ደግሞ የሚራገበውን ነገር ህዝብ የሚያሸብረውን ያልተደረገውን ነገር ተደረገ እያለ የሚያስተላልፈውን ኃይል የሚያሸንፈው የሚመታው እውነትን የሚገልጸው የሚዲያና የኮሚኒኬሽን ቤተሰቡ ነው። በተለይ ደግሞ አሁን ዘመኑ በወለደው የዲጂታል ሚዲያ ዘመን ዋነኛ ተዋናይ እናንተ ናችሁና የሚናችሁ እንድትጫወቱ አገራዊ አደራችሁን እንድትወጡ ለእውነት እንድትቆሙ እውነትን እንድትመሰክሩ ፕሮፌሽናል አደራችሁን እንድትወጡ ነው እንዲህ አይነት ውይይት የሚካሄደው። በመድረኩ ላይ ሲሳተፉ ያገኘናቸው የሚዲያ ሙያተኞችና የማህበረሰብ አንቂዎች ሚዲያ ለሀገር ግንባታ ትልቅ ሚና ያለው ዘርፍ ቢሆንም ሀሰተኛ መረጃዎች አየሩን በመያዛቸው በክልሉ ውስጥ ወጥቶ መግባት የማይቻልበት ሁኔታዎች ማሳለፋቸውን ያስታውሳሉ። ሚዲያ ስራ ያው ለሀገር ግንባታ ትልቅ ሚና አለው። እንግዲህ አሁን ያለው የክልላችን ሁኔታም ስናየው በተለያዩ ሀሰተኛ መረጃዎች እንትን በማለት በተለያዩ ማኅበራዊ አንቂዎች ኔጌቲቭ ነገሮችን በመልቀቅ ብዙ ችግሮች መጠው ዛሬ ወንድም ለወንድም እዚህ ቅርብ ሀገር እንኳን ለአዘን ለደስታ እንኳን መሄድ የማንችልበትን ሂደት ተፈጥሮ የነበረበት ሁኔታ ነው የነበረው እና እነዚህ ችግሮች ክልላችንን ላልተገባ ሁኔታ ዳርገነዋል ብዬ ነው የማስበው። ሚዲያውና ማህበረሰብ አንቂው በማንነቶች መካከል መደጋገፍና መተሳሰብን በማዳበር ሕብረ ብሔራዊ አንድነትን መስበክ ላይ ሚናውን መወጣት እንደሚኖርበትም ተነስቷል። ሁላችንም ቢሆን ያንዳንዱን መብቱን ጠብቀን አገራችን የተሻለች ኢትዮጵያ እንድትሆን ሁሉም ሰው ተሳስቦና ተናቦ መኖር አለበት ብዬ ነው የማስበው። ማንኛውም ሰው ሚዲያን በግለሰብም በተቋም ደረጃ ሲጠቀም ከኃላፊነትና ከተጠያቂነት ጋር መሆን እንደሚገባውም ተሳታፊ የማህበረሰብ አንቂዎች ገልጸዋል። ሚዲያ ላይ መጠቀም የምትችልበት ፕላትፎርም ስላለ እንደገና ደግሞ መጻፍ ስለቻልክ የምታደርገው ነገር አይመስለኝም። ሪስፖንሲቢሊቲ ይጠይቃል፣ ኃላፊነት መውሰድ ይጠይቃል። እኛ ሀገር ላይ እንዳለመታደል ሆኖ ከዚህ ከአራሹ ይልቅ ተኳሹን የሚያወድስ ባህል አለ። አይታችሁ ይሆናል አይደል? እሪል ግን ለሀገር የሚጠቅም አራሹ ነው ወይስ ተኳሹ? ዘመኑ ምንድን ነው? በሀሳብ የምትግባባበት የሀሳብ ትግል የምታደርግበት ነው። ለዛ ደግሞ በተለይ በብዙ አይነት መልኩ የተፈጠሩ ፕላትፎርሞች አሉ። ሶሻል ሚዲያ አንዱና ትልቁ ነገር ነው። በተለይ በይነመረብ ያመጣው ነገር ትልቅ ነገር ነው። እና ይሄ የኛ ሲወርድ ሲዋረድ የመጣው ባህል መስተካከል አለበት የሚል እምነት አለኝ።